አሹ እንግዲህ የሮማን ፍቅር እያስጨነቀው ይገኛል ፍቅሩን ለመግለጽ ደግሞ የሚያደርጋቸው አንዳንድ ትዕይንቶችን ነበሩ ከነዛ መካከል ምንም ሊሳካለት አልቻለም ዛሬ ግን የመጣው ይምጣ በማለት እንግዲህ ወደ ኪችን በመሄድ የሮማንን አይን እንግዲህ ጭፍን አድርጎ ይዞ ያው ሊስማት ሞክሮ ነበር ግን ደግሞ አልተሳካለትም ይሁን እንጂ እትዬ በዚህ ጉዳይ አይታቸው በጣም ተናዳኙ ተቆጣበት ነበረ ደንግጠው እንግዲህ ቀርተዋል ሁለታቸውም በሌላ በኩል እንግዲህ ሮማን እንደሚወዳ ታሹ ታውቃለች። ግን ደግሞ ማታወቅ አልፈለገችም። እንዲሁም ከመልሱን እያሰበች ነበር። እንደው ምናልባት እወድሻለሁ ቢለኝ ምን ልመልስ ነው እላለች። ብርሃን እንግዲህ ዴ ወደ ገጠር ስለሄደ በጣም ተደስታ ትገኛለች። ግን ደግሞ ደስታውን በተለያየ አጋጣሚ እየገለጸችለት ነው። እንዲሁም ደግሞ አደይ ብዙ ጊዜ ፊት ስትነሳ ያለው በዛ ነገር በጣም እናደር ነበረ። አሁን ላይ ግን ሁሉም ነገር ተስተካክሎ ስላየሁት ደስ ብሎኛል እያለች በጣም እቅፍ እያደረገች እንግዲህ ደስታውን ስትገልጽለትም ነበረ። ይህን የተመለከተች አዳይ እናት ብርሃኔ፣ ሰሞኑን በጣም መንቀስቀሽ አብዝተሻል። ምንድነው ችግርሽ? ምንድነው አላማሽ? ይህ መንቀስቀሽሽ መቅረት አለበት። ተይ፣ እኔ በኋላ ነግሬሻለሁ። ብሁድ እንዳትወኝ የጥላታለሽ ማለት ነው። እንግዲህ ቡና አፍልታ ቡናውን ሳታነሳ ፍንጃሉን እኔ ላሳየት ነው አለሽ? ብላ መሰስ ብላ ትወጣለች ከቤት በዚህ የተነሳ እንግዲህ እንደዚህ ቸኮላት ተረጋጊ ተደጋጊ ቀስ በይ ያለችው ነው። እሷም እሽ በማለት ነበር የወጣችላት። እንግዲህ ያደ አባትን የአበበንና የዳይመንድን ጉዳይ እስካሁን ምንም ነገር አላደረገም። ይሸጣል የተባለውን ቦታ አልተሸጠም፣ ሀብትም እሰጣቸዋለሁ ያላቸውን አልሰጣቸውም። እንግዲህ ዝም ብሎ ሁሉም የራሱን ነገር ለማድረግ እየሞከረ ነው። በሌላ በኩል ደግሞ አበበ ያቺ ሄለንን እንግዲህ አፍቅሮ ከሄለን አጎት ጋር ደግሞ ስለማይዋደዱ የሄለን አጎት ደግሞ በጣም የምትወደው ያላት ሰው ብቻ ስለሆነ ስለተከፋባት አጎቷ ፊትለፊት ስለተናገረው በድፍረት አስቀይሟታል። ይሁን እንጂ አበበ ሄለን እንደዚህ ተናዳ ማየት አልፈልግም በድጋሚ በእኔ ቢገጥማ እንድትናደድ ስለማልፈልግ እጅ ይቅርታ መጠየቅ አለብኝ በማለት በረንዳ ላይ ልክ እንደዚህ በአጥሩ ተደብቆ እያየና እና ይቅርታ ሊጠይቃ ሲመጣ ብርሃን እንዳጋጣሚ ትመጣና ምን እየሰራ ነው በማለት ጠይቀችው ሊሆን እንጂ እሱም እኔ ሄለን እየጠበኩ ነው ምን ላድርግላታት? አረ አባው ጋጎተኳለ ስለዚህ ውጣ ትለዋለች። እንግዲህ ከወጣ በኋላ በቃ እንግዲያው ሴጅና እንጭ ጠሪልኝ ይላታል። ከጠራት በኋላ እንግዲህ ትመጣለች ማለት ነው። በሌላ በኩል እንግዲህ አጅሬ ኪንጉ ተደብድቦ ጥቅጥቅ አድርገው እንግዲህ መንገድ ላይ ደብድቦት ይገኛሉ። ያው ሸዋሸዋስ ሲሰራው የነበረው ከዳይመንድ ጋር እንግዲህ፣ ዳይመንድ ወደ ገጠር በመሄድ አምልጧል ከድብደባ ግን በጣም ደብድቦ ጥሎት ነበረ። በዚህ የተነሳ እንግዲህ በጣም ስለተደበደበ መንገድ ላይ ራሱ መሄድ አቅቶት ያው የቅምጥል ወንድም እንግዲህ አንስቶ ወደ ቤት አስገብቶታል። ከስገባውም በኋላ ምን አድርገ ነው ቆየት የዋሻነው ሸሸ እየሰራ ነው ሙስ ምንድን ነው ይለዋል። አይ እንደዛ አይደለም ጉዳዩ እና ደብድቦ ነው በማለት እውነቱን ይነግረዋል ማለት ነው። ቅምጥልም እንግዲህ በጣም ጭንቅ ግባታል። ምክንያቱም የት እንዳለ አታውቅም ወደ ፍቅር ቤት ብትሄድ የለም ወደ እና ሊሊ ቤት ብትሄድም የለም። ዳይመንድ በዚህ የተነሳ በጣም ተጨንቃ ግን እሱ እንደ አጋጣሚ ወንድሟ ባቡሬ ወደ ቤቱ ውስዱን ነበረ። ከዛ ከወሰደ በኋላ ደግሞ እሺ አሁን ቅምጥል ተጨንቃ ነው የሚሆን፣ ስለዚህ ወደ ቤት ማየት አለብኝ በማለት ተመልሶ ያመጣዋል ማለት ነው። ከመጣ በኋላ እንግዲህ የባቡሬ እናት እንደዛ አስብርብር ብሎ ስታየው ልጁ ምን ሆኖ ነው እንደዚህ ወንድ አደለ፣ ለምን ተደበደብክ? ትለዋለች እሱ ደግሞ አይ ምን ታደርገዋለሽ። ግን ምን ሆኖ ነው ስትለው ብር አበድሬ ይላቸዋል። አበድሬያቸው ከዛ ደበደቡኝ ይላታል። እሷ ደግሞ እንዴት አሁን ሰው እኮ በራስ ገንዘብ ራሱ ዱላ ነው፣ አበድረም ሳታበድረም ችግር ነው ማለት እንግዲህ፣ ነበር ስትመለከት የነበረው እንደዛ ነው እያለ እሱም ሻሻው ይሰራታል። ይሁን እንጂ እውነታው ያልነበረም በሌላ በኩል እንግዲህ ባቡሬ ወደፊት በጣም የሚወዳት ሚስት እንዳለችው እና ጓደኛ እንዳለችው ለሊሊ ይነግራታል። ሊሊ ደግሞ ያቺ ጓደኛ ማነች አቃት አለው፣ ባክ ንገረኝ ትለዋለች። እሱ ታቀያታለች፣ ግን መናገር አልፈልግም ስማን ይላታል። ከዛ ማስት ውስጥ ትፈልግና ያው ከሊሊ ጋር ከልዱ ጋር ብዙ ጊዜ ስለምታየው ልዱ ነች እንዴት? ትለዋለች። ከዛው አካባቢነት ደርሰሽባታል ግን እሷ አይደለችም ይላታል። ከዛ ፍቅር መችም አትሆንም ትለዋል ይላታል ማለት ነው። ወይም ትለዋለች አይ እሷ ሳትሆንም ይላታል። እንግዲህ ራሷን ነበር የሚያወራ ስለ ራሷ ነበር የሚያወራላት ሌሊን፣ በጣም የዋ ጥሩ የዋ እና አስተዋይ እንደሆነች እና የወደፊት ሚስቱ እንደምትሆን ደሞ አድርጎ የሚነግራት ራሷን ሌሊን ነው። ሌሊ ደግሞ ይህ ነገር አልገባትም። ከሩቅ ሄዳ ታስባለች። እንግዲህ ሌሊ እስኪ እንዴት ነው ነገርሽ ባሁዶ? ያው ስለሌላ ሴት ሲያወራባት በጣም ትንጫነጫለች። አፍቀር ባለ ድብን ያለ ፍቅር ይዟታል፣ ግን ደግሞ ጓደኝነታችሁ እንዳይበላሽ እያለች ያው እየተጻናች ነው የሆነ እንጂ እሺ በቃ አትንገሪኝ ማለት ያው መንገዳቸውን ይሄዳሉ። ቅምጥልም እንኳን ካገኘችው በኋላ የት ነበርክ በጣም ቆስ ፈልግ ነበረ ወደ ቤት ሄጃ አጠው ትለዋለች። እሱም እዚህ ነበርኩኝ ይላታል። ምን ሆነ ነው ስትለው በቃ የወንድ ልጅ ትንሽ ነካክተውኝ ይላታል። እንግዲህ ያው እናቱ ስለነበረች የባቡሬ አበዳሪዎች ደብድበው ነው ይላታል። ቅምጥል ልትረዳ አልቻለችም እና ይቀጣጥራል እነዚያ የሰራካቸው ሰዎች ናቸው እንዴ? ቢሆንም እንግዲህ ቅምጥልም እንዲህ እኔ ባል ምንም እኮ አልተረዳሁም ይቅር በላይ ትለዋለች። ችግር የለም በማለት ያው እንግዲህ እሷም ሞቅ ያለ ውኋላ ምጣ እና በዛ አጠበው ትለዋለች። እሱም ሽው ማለት ይጠብቃታል። ከዛ ቆይታ ደግሞ ችግር አለው የሚል ለምን እዚህ ቤት አትኖርም ትለዋለ ቅምጥል እኔ ወንድ ነኝ ከሴት ቤት መኖር አልፈልግም ይላታል። እንደ ሌሎች ወንዶች የሴት ጥገኛ መሆን አልፈልግም ይላል እንግዲህ ቅምጥልም ታዲያ እንደ ሌሎች ወንዶች በክራይ ቤት ልታኖሬ ነው ስትለው በጣም ይበሳጭና ቤት ውስጥ ይወጣል ማለት ነው። ከወጣም በኋላ እንግዲህ በመንገድ ለመንገድ እየሄዱ ከነ ሊሊ ጋር ይገኛል። በዚያ በኩል እንግዲህ ብ ክፍለ ሀገር ከሄደን በኋላ የአዳይና ሰላም ካለ በኋላ እንዲሁም ሩታም ሁላቸውም ስለሄዱ በሰላም ነበር የተቀበሏቸው። ቡና ጠጡ ምናምን፣ ብቻ በጣም ደስ የሚል ነገር ነበረ። ከዚህ በዚህ መካከል እንግዲህ ቡና ከጠጡ በኋላ ሩታ ቶይለት የት ነው ብላ ትናገራለች። እንግዲህ በመካከላቸው ቶይለት ደግሞ ብድግልና እንግዲህ ከዚህ መካከል ደመቀ ያደረገው አክት በጣም አስቅ ነበረ። ምንም አታስቢ፣ ቶይለቱን ቴሌውን ምን ያሳይሻለሁ፣ ነይ እንሂድ ይልና ይዟት ይሄዳል። ሩታ የእውነት መስሏት እንግዲህ እሺ ትልና ትከተለዋለች። መጨረሻ ላይ እንግዲህ ዳይመንድ በቃ ያው ሽንት ቤታችን ይሄን ነው። ምንድን ነው ትቀልጃለሽ እንዴ በጣም የአራዳ የተማርሽ ይመስለሽ የነበረ ግን ይሄ ነው። ከጣር ላይ ምን አይነት ቶሌት ነው የሚኖረው የለም። እዚህ ጋር ተጠቀም ብሎ እንግዲህ ጫካ ውስጥ ከመጣትም በኋላ ዳይመንድ አቀለደብኝ እኔ በጣም ተቸገረ ያለ ትለዋለች። ዳይመንድ እየቀለደ ነው የሚመስላት እውነቱን እየነገራት እያለ ግን እሺ በቃ አሁን እኔ ንጨፍንልሻለሁ ይላታል። አትሰማም እሺ በቃ እርቃለሁ ይላታል። አትሰማም በቃ ወሳይ ደግሞ ወደ ትክክለኛሽ እንድ ቤቱ መቀመጫ የለውም ቤት የለም እንደ ስዝ ጋ ለሆንች ብላ ሪ ትለዋለች። ከዛ አይ በቃ እንግዲህ በኋላ እንዳትከተለይ በማለት ጥለው ትሄድ ና መስክ ላይ ስደስ ከአበበ ጋር ይገናኛሉ። አበበን እንግዲህ ሰላም ካለ በኋላ ደመቀ ከዛ ሴች ማናት ሲለው ሚስቴ ብሎ ያስተዋውቃታል። እንግዲህ ሩታ ኧረ እባክህ በማለት እንግዲህ ያው ጥለው ትሄዳለች። ይቅርታ ሽንት ቤት የት ነው? በማለት ጠይቀችው አበበን። አበበም እንግዲህ ደስ ይላል አሁን እንጂ እንግዲህ እሺ ብሎ ያው ተከታትሏታል ማለት ነው፣ እንዳጠፋት ማለት ሩታ ሽንት ቤት በመፈለግ ላይ ትገኛለች። በሌላ በኩል ደግሞ ዴቭ ያው ከነ አዳይ ቤት ላይ ያለ ቤቱ ስለማይበቃም የሆነ ቦታ ተከፋፍሎ መተኛት አለብን ይባባላሉ። በሌላ በኩል ዴቭ ያደረጉ ነገር ምንድነው ሩታ እና ዳይመንድ አንድ ላይ ይደሩ ሲባል አይ ሩታ በይሆን እዚህ ከእናንተ ጋር ከሴቶች ጋር ተሆኖ ዳይመንድ እና ኔ አንድ ላይ ማድረግ ምን በጣም ጥሩ ነገር ነው ያደረገው። ብዙ አጋጣሚ ሩታን ከሴቶች ጋር እንድታድር አድርጓል። ብርሃኔም እሺ ችግር የለውም በቃ በማለት እና ለሻኝትል እና ወደ ውጭ እንድታወጠው ያደርጋታል ማለት ነው። ወደ ውጭ ከሄዱም በኋላ በስተዋን የገለጻችንለት ና አሁንም እንዲሁም ዴቭ ቅጠር ከደረሰ በኋላ ለአደይ ደውሎላት ደግነቷን ጤንነቷን ጠይቋል። እንግዲህ በጣም በስልክ ሲወሩ ደስ ብሏቸው ነበረ። ይሳካል ብቻን ስለሄድ ግን እኔ ከፍቶኛል፣ ምንም የሚያገዝኩ ያክል እየተሰማኝ አይደለም ትለዋለች። እሱም እንደዛ አታስብ ይላታል። በሌላ በኩል ደግሞ ደስ የሚል ደስታ አለ። ምን ሌሊ የዋክስታ ቤት ሁለት ቀን ደውጣች ተነግሯታል። ግን ደግሞ እዛ ቤት ተመልሼ መግባት አልፈልግም። ይህ ቤት ደግሞ የኤላ ስም ነው፣ በኤላ ስም ነው ብሮ የተገዛ በሱ ነው ስሙ፣ በእኔ ቢሆንም። ስለዚህ እንዴት ላድርግ ብላ ጓደኛዋን አማከረቻት። ጓደኛዋን ይሄው ድር እዛ ቤት መሄድ ካልፈለግሽ ቤቱን ታከራዩ እና ከዚ ትኖር ያለሽ። ከዚ ቤት የእላ ነው ካልሽ ብሩን አስገቢለት እና ከዛ የራስሽ ቤት ሆኖ ትኖርያለሽ። እዚህ ኑሪ። በዛ ላይ ሁሉም ነገር ቀላል ነው፣ ቅርብ ነው ለከተማው ትላታለች። እሷም እሺ በቃ የማትጸጸትበት ውሳኔ ልወስን ብዬ ነው በማለት ሀሳቧን ተቀበለች። ማሊ አባትም እንግዲህ እነዚህ የከተማ ጮለሌዎች እዚህ ምን ሊያረጉ መጡ ማለት ተደብቆ ሲያቸው ነበረ። በመጨረሻም ብርሃንኔና ዴብ ሲያወሩ አይቷቸው፣ ይህ ደግሞ ዋናው ጮሮሬ በመልታ አስደንግጧቸዋል። ይሁን እንጂ እንግዲህ ፍቅርም በጣም እያሰቀየቻት ነው። ሮማንም ፍቅርም አልተሻለችም። ሮማንም ማንን እየተመለሰችላት ነው? አሾም እንግዲህ ወደ ኬችን ሄዶ ያው ብትየምታስደንግጠዋለች። ቤዛም ተመልሳ ወደዛ ቤት ለመግባት በር እየደበደበች ትገኛለች። ምን በቃ ከስተት የማትማር የማትመለስ! አሁንም ስርቆት ነው ስራዋ ብቻ የዛሬው ቪዲዮ እንግዲህ እንዲመስል ነበረ ከቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ጊዜ ሆነላችሁ